ተመልካቾች ዛሬ በቅዳሜ መልክ ልዩ ገበያ የኤሌክትሪክ መኪና ገበያውን ልንቃኝ ነው። እንግዲህ የኤሌክትሪክ መኪና በልዩ ትኩረት በመንግስት ደረጃም የተለያዩ ምቹ ሁኔታዎችን ለመፍጠር እየተሰሩ ያሉ ስራዎች አሉ። በነገራችን ላይ የኢትዮጵያ ቴሌቪዥን ለሰራተኞች ሰርቪስ የኤሌክትሪክ መኪና መጠቀም ከጀመረ የተወሰኑ ዓመታትን አስቆጥሯል። ዛሬ ስራ እየወጣንበት ያለው መኪናም የኤሌክትሪክ መኪና ነው። ከባልደረባ አሽከርካሪ ዘላለም ባልቻ ጋር የኤሌክትሪክ መኪና ምን አይነት ጥቅም አለው፣ እንዴት ነው ደሞ እሱ እየተጠቀምበት ያለው የሚለውን ከእሱ ጋር ቆይታ አድርጌ ይጀምራሉ። እንዴት ነ ልዩነቱ እንዴት ገልጸዋል? ምቾቱ እንዴት ነው? ኤሌክትሪክ መኪና ማለት ለአሽከርካሪው ምቾት አለው። ድካምን ይቀንሳል። ምክንያቱም አውቶማቲክ ነው። የድምፅ ብክለት የለውም። የጭስ ብክለት የለውም። ንጹህ ነው። እንደገና እንደምታየው ወንበሩም ምቹ ነው። ከአሽከርካሪው አንጻር ይሄ ነው። ከወጪ አንጻር ደግሞ ነዳጅ የለውም፣ ዘይት የለውም፣ ፊልትሮ የለውም፣ መቀየር አያስፈልገውም እና ወጪም በጣም ከወጪም አንጻር በጣም መልካም ጥሩ የሚባል ነው። አመሰግናለሁ። ዞላ አሁን ደግሞ ወደ ስራችን እንሂድ። ሰላም ነው። በጣም አመሰግናለሁ። እንተዋወቅስ? ሳሙኤል ይባላለሁ። የአንድ መኪና ሽያጭ ባለቤት ነኝ። ምን አይነት መኪኖችን ነው እናንተ ምትይዙ? ተመራይ የተለያዩ መኪኖች ነው የሚይዘው፣ ቢዋይዲ ሊፕ ሞተር፣ ኔታ፣ የተለያዩ መኪኖች ኢስታር፣ እነዚህ እነዚህ መኪኖች ይይዛሉ። የትኛው መኪና ታሳየናለህ? አሁን እስኪ አሁን ለምሳሌ ይሄኛውን መኪና እንየው። እንደምታዩ የተለያዩ በጣም ቶፕ ኦፕሽን የተባለው ስማርት ድራይቭ የተባለው መኪና ነው የመጨረሻ ሌተስት የተባለው 225 በቢዋይዲ ሶንግ ፕላስ ይሄ ነው። ኢንተለጀንት ድራይቭ አለው 360 ካሜራ አለው። የመጨረሻ ስማርት ድራይቪንግ ተብሎ የመጣው የመጨረሻ ሌተስ ኦፕሽኑ ይሄ ነው። አውቶ ፓርክ አለው። ኢንተለጀንት ድራይቭ አለው። ጣሪያው ሙሉ ለሙሉ ይከፈታል፣ መስታወቱንም ጨምሮ ይህን ይመስላል። አንድ ሰው መኪና ሊገዛ ሲያስብ ወይ ደግሞ ሲመጣ ምን ምን ነገሮች ነው ማወቅ ያለበት መሰረታዊ ነገሮች እንግዲህ ምንድን ናቸው? አንደኛ ብራንዱ ነው አንደኛው መሰረታዊ ነገር። በሁለተኛ ደረጃ ደግሞ ኪሎዋቱ ነው። ኪሎቱ ትንሽ ከፍ ባለ ቁጥር ለመኪናው ጥሩ ነው። በሶስተኛ ደረጃ ግራውንድ ክሊራንሱን ከፍ ያለ መኪና ቢመርጥ የተመረጠ ነው። የመኪኖቹ ዋጋ አሁን ባለው የመኪና ዋጋ ከ2 ሚሊዮን 800 ሺ ጀምሮ አለ። የዋዲስ ጎል የሚባለው መኪና 2 ሚሊዮን 800 ሺ ጀምሮ ይኖራል። እዛን ከፍ ሲል እንደዛው እንደ መኪናው አይነት የዋጋቸውም ይለያያል። ስድስት ሚሊዮን የሚሸጥ አለ። አሁን ያሳየሽ ስድስት ሚሊዮን የሚሸጥ ነው የመጨረሻ ቶፕ ኦፕሽን ተብሎ በተለይ አለ እና ባለሙያም በየቦታው አለ። ትምህርት ቤትም አለ የኢቪ ሜንቴናንስ ላይ ለሁለት ወር ለሁለት ወር ስልጠና የሚሰጥ እኛንም ጨምሮ ትምህርት ቤት አለ። በጣም አመሰግናለው አቶ ሳሙኤል። እንግዲህ ተመልካቾች እዚህ መስቀል ፍላወር አካባቢ የነበረውን የኤሌክትሪክ መኪና ገበያ ተመለከትን። ወደ ሌሎች ቦታዎች ደግሞ ሄደን የኤሌክትሪክ ገበያው ምን ይመስላል የሚለውን እናስቃኛቸኋለን። አብራችሁም ቆዩ ተመልካቾች የኤሌክትሪክ መኪና ቅኝታችን አሁንም እንደቀጠለ ነው። አሁን እዚህ ቦሌ አካባቢ የሚገኝ አንድ የመኪና መሸጫ ውስጥ ተገኝተናል። ወደ ውስጥ እንገባና ደግሞ የኤሌክትሪክ መኪና ዋጋው ምን ይመስላል አቅርቦቱስ እንዴት ያለ ነው የሚለውን ነገር እንመለከታለን። አብራችሁ ቆዩ። ሰላም፣ እንኳን ደህና መጣሽ። ኬቢ ኢምፖርት ኤክስፖርት ሲኒየር የሽያጭ ባለሙያ ፋሲካ ጸጋው እሽ አረፍ ብለን ነው እኔ። እሺ አረፍ በይ። ከ3 ሚሊዮን ብር ጀምሮ እስከ 6 ሚሊዮን ብር ከዛ በላይ የሆነ ነው። ያው መኪናው ይለያያል። ቤዚክ አለው ኦፕሽን አለው ስፔሻል ኤሌክትሪክ መኪኖች በሳይዝ ከፍ ያሉ ስለሆኑ ዋጋቸውም ከፍ ያለ ይሆናል ማለት ነው። ስለዚህ ዋጋቸው በኦፕሽናቸውና በሳይዛቸው ሊሆን ይችላል ማለት ነው። መንግስት አሁን ላይ በጣም ጥሩ የሆነ ነገር ነው ያደረገው። በፊት ላይ ከነበሩት የነዳጅ መኪኖች አንጻር ስታየው ኤሌክትሪክ መኪና አንደኛ ቀረጡ በጣም ዝቅ ብሏል። በተጨማሪም ሁሉም ኢምፖርተሮች ላይ አፍተር ሲል ሰርቪስ እንዲኖረው አንድ ከስተመር ሲገዛ ከለምንም ሀሳብ የሰርቪስ ቦታ እንዲኖረው እያደረገ ይገኛል። እንዲሁም ደግሞ በየቦታ ምታየው እዚህ ቦሌ አካባቢ ቻርጅንግ ስቴሽን አለ ያያ የማህበረሰቡን አስተሳሰብ ትንሽ ከፍ አድርጎታል ብዬ አስባለሁ። ያው እንደምታያቸው እነዚህ ፒዮር ኤሌክትሪክ መኪኖች ናቸው። ቼሪ ኪ ሰበን ይባላሉ። ሁለት አይነት ኦፕሽን አላቸው፣ ቤዚክ እና ስማርት አላቸው ማለት ነው። ያኛው ቤዚክ ሲሆን፣ ይሄኛው ደግሞ ስማርት ማለት ፉል ኦፕሽን ማለት ነው። ሃይብሪድም ደግሞ ላሳይሽ አሁን ደግሞ ያለነው ሃይብሪድ መኪና ውስጥ ነው። ልዩነቱ እንዴት ነው? ደግሞ ተመራጭነቱ ያው ሃይብሪድ መኪና በጣም በብዙ ማህበረሰቡ ውስጥ ተፈላጊ መኪና ነው። እስከ አንድ ሺህ ኪሎ ሜትር መጓዝ የሚችል ነው። ይህ ማለት ረጅም መንገድ መጓዝ ትችያለሽ ካለምንም ሀሳብ፣ ካለምንም ጭንቀት ማለት ነው። ሃይብሪድ መኪና ፉል ኦፕሽን ናቸው። እዚህ ጋር ስንወጣ መልቲ ፈንክሽናል መሪ አለው። እዚህ ጋር መጠነኛ የሆነ ድራይቭ ሬንጅ አለው። እዚህ ጋር ሄድ አፕ ዲስፕሌይ አለው፣ ለሾፌር ብቻ የምናየው ማለት ነው። እዚህ ጋር መጠነኛ ስክሪን አለ ዚጋር ኤስ ያላቸው ዚጋር ዋይለስ ቻርጀር አለ። ዚጋር ታይፕ ሲ ዩ ኤስ ቢ መጠቀም እንችላለን። ዚጋር ትራንስሚሽን አውቶማቲክ ማርሻል ላይ የቀያየር መጠቀም እንችላለን ማለት ነው። ዚጋር ቱ ካፕ ያስቀምጣል። ዚጋር ደግሞ መጠነኛ የሆነ የእቃ ማስቀመጫ አለው ማለት ነው። እንዲሁም ዚጋ ስመጣ ወንበራችን ጋር የተሰራበት ማቴሪያል ሌዘር ሲት ሆነ ነው። ሲት አጀስትመንት ኪንግ ቬንስ ሌተር የተገጠመለት ነው ማለት ነው። ይህ መኪና ሌላ ለየት የሚያደርገው ነገር ምንድን ነው? ብላይንድ ስፖት አለው። መሪ ክሮስ በምናደርግበት ሰዓት ወይም በምናዞርበት ሰዓት እኛ እንኳን ባና የሌላ መኪና ቢመጣ ራሱ ኮንትሮል ያደርጋል ማለት ነው። ሃይብሪድ መኪና ዋጋው ምን ያህል ነው? ያው እንደ የምርቱ ይለያያል። ሃይብሪድ መኪና ከ15 ሚሊዮን ብር ጀምሮ ከዛ በላይ ማግኘት ይቻላል። ሃይብሪድ መኪናቸው። በጣም አመሰግናለሁ፣ ጥሩ መረጃ የሰጠሽ። እኔም በጣም አመሰግናለሁ ስለመጣችሁ። እናመሰግናለን።